ገና ለገና ጦርነት ሄጄ ቅሜ መርቅኜ ጨብሳለሁ በማለት 25 ግራም ባህርዳር ቅሞ ከምቦጭ ጋር ቀላቅሎ የሚሞት ልጅ ነው የሚላክልን። ያለው የሽሻ እቃ መጣን፣ ሙአሰላ መጣን፣ ምንጣፍ አመጣን፣ ልብና መጣን። እስቲ ወንድ የሆነ ኢትዮጵያዊ ቃሚ ነው በባዶ ሆዶ ቅሞ የሚሞት ታጋይ። ወለስላሴ ምንድን ነው የሆነው? እኔ ለዚች አገር ባረቂ ቅማለ ብሎ ድፍት ያለው ማንን አይቶ? ጋሽ ስብሀት አይቶ። ጋሽ ስብሀት አንዴ ለየለት ሰው ነው አንዴ ትኩሳት ይላል። ስለ አገር ፍቅር አንድ ነገር ጣፍ ምንለው አይጽፉም፣ አልሆንም። ሞከር ሞከር አልሆንም፣ አልሆነ ሰላሳ አመት ነው እኔ ከሚስቴ ለመውለድ ሞከር። መጨረሻ ላይ ከሰራተኛ ዘጠኝ ወለድ። ይሄ ነው በቃ ያኔ እና አብዮቱን ጀምረን ስናበቃ በፍጹም ባልጠበቅነው ሁኔታ ሻይ ቡና ጀበና ቡና አለ ብለን ዝምባብዌ ሄድንበት ገበት ልኮ ስልጣን ወዳቸዋል ብለን ዱቅ ብለን የቀረ ነው። ጥያቄ ብቻ ለመጠየቅ እፈልጋለሁ። ጠቅላይ ሚኒስትሩ መንግስቱም ደጋግሞ ደጋግሞ ኢትዮጵያ በመቶ አስር በመቶ አስራ አንድ አድጋለች ይላል። እኔ እሳቸውም የኢትዮጵያ ኢኮኖሚስቶች ሁሉ ያውቃሉ በመቶ አስራ አንድ ማደግ ማለት ተአምር ነው። ይህን ተአምር የሰራችው ቻይና፣ እንዲያውም አሁን እየሰራች አይደለም። ታይዋን፣ ደቡብ ኮሪያ ናቸው። እንዴት ኢትዮጵያ በመቶ አስራ አንድ? ኢትዮጵያ አሁን ቴዎድሮስ፣ ቴዎድሮስ፣ ቴዎድሮስ ይባላል። በፎቶ ጎንደር ብትሄዱ በጣም ብዙ መኪና ላይ ፎቶ አለ። ማን ገደለው? ምን እንግሊዝ መቼም አማርኛ ይናገር መቼም እንግሊዝ እንዲበርብሮ ቤቱ አያቅ። ይሄው ዛሬ እንኳን ሽፍታ መያዝ ተቸግረን የለ እንዴ? ህዝቡ እየደበቀ ቴዎድሮስን፣ ወገኑ ቤተሰቡ ቢደብቀው ኖሮ እንዴት አድርጎ እንግሊዝ ያገኘው ነበር? ማን ገደለው? አሁን ከሞተ በኋላ ዝም ብለን ብንል ዋጋ የለውም እኮ እያለ? ምን ረዳ ነው? ምን አደረግም ከእሱ ጋር ቆመን፣ ሲሞትስ እንዴት ሞተ? አሁን ሚኒሊክ ሚኒሊክ ይባላል። በታሪክ እንደምታውቁት አፄ ሚኒሊክ ሞተው ሰባት ዓመት እኮ ህዝቡ አያውቅም። በአዝማሪ ነው የጠፉ ምናምን የሚባል እንጂ ህዝቡ አያውቅም፣ አልተነገረውም። ዛሬ እኛ እንደምንወዳቸው ንጉሥ ሰባት ዓመት ሙሉ ሞተው እንዴት ተደበቀ? ገና ለገና ጦርነት ሄጄ ቅሜ መርቅኝ ጨብሳለሁ በማለት 25 ግራም ባህር ዳር ቅሞ ከምቦጭ ጋር ቀላቅሎ የሚሞት ልጅ ነው የሚላክልን። ያለው የሺሻ እቃ መጣን፣ መዋሰላ መጣን፣ ምንጣፍ መጣን፣ ልብና ምጣን። እስቲ ወንድ የሆነ ኢትዮጵያዊ ቃሚ ነው በባዶ ሆዶ ቁሞ የሚሞት ታጋይ። ወልደ ስላሴ ምንድን የሆነው? እኔ ለዚች ሀገር ባረቂ ቅማለሁ ብሎ ድፍት ያለው ማንን አይቶ? ጋሽ ስባዓትን አይቶ ለሰባረ አንዴ ለየለት ሰው ነው አንዴ ትኩሳት ይላል። ስለአገር ፍቅር አንድ ነገር ጣፍ ምንለው አይጽፍም። አልሆንም አልሆንም ሞከር ሞከር አልሆንም። ሰላሳ አመት ነው እኔ ከሚስቴ ለመውለድ ሞከር፣ መጨረሻ ላይ ከሰራተኛ ዘጠኝ ወለድ ይሄ ነው እና አቤቱን ጀምረን ስናበቃ በፍጹም ባልጠበቅነው ሁኔታ ሻይ ቡና የጀበና ቡና አለ ብለን ዙምባቤ ብሄድንበት ከስልጣን ወዳቸዋል ዱቅ ብለን የቀረነው። እዚህ ያለ ካቢኔ አባል ነው። ጠያቄ ጠያቂ ገንዘብ የሌለው ሰው እናንተን አግኝቶ ችግሩን ተናግሮ ሊገለገል ይችላሉ ወይ? በጣም ብዙ የሚያሳዝኑት ታሪኮች ይሰማሉ። አዲስ አበባ ውስጥ ይችላሉ ሰዎች እናንተን ማግኘት ሀብታም፣ እናንተን ለማግኘት አይቸገርም። ደውሎ ይጠራችኋል። በግ ያመጣላችኋል። ድሃ ግን ተሰቃይተዋል። አክሰስ የለውም እዚህ ያለ የካቢኔ አባል ነው ጠያቂ። እንካ ምራ አዲስ አበባን የሚያክል ከተማ ሀብታም፣ ሰፊ ሕዝብ ያለበት ስራ ተብሎ ጆሮ ቢሰጠው ለሀሜትና ለመቧደን መከራው የሚበላው ካቢኔ ነው። ይሄ ገብቶን ነው ወይ እየሰራ ያለ ነው? ኮንሲስተንሲ የሚባል ነገር ስታውቃላቸው ወይ? ለምሳሌ ጽዳት በየወሩ ካል ጠቅላይ ሚኒስትር ሁለት ቀን ከታየ እሱ ከሌለ ጽዳት ይቀጥላል ወይስ ይቆማል? አለ ጽዳት የሚባል ነገር ሁሌ ልምምድ ነው። ሃውሲንግ ላይ ያለብን ችግር ለሃይ ራይዚንግ ነው የምትሰጡት፣ ወይስ እናተ ከገበያ ሽንኩርት ሲገዙ ቀንሱልኝ ብለው ይከራከራሉ? አንተ በየመጠጥ ቤቱ እየዞርክ የተለያዩ ሴቶችን ትጋብዛለህ። ብራዘር ነቃ ደንገጥ በል እንጂ ሴትን መንከባከብ ከእናትህ ጀምር። ሰማኸኝ? ኬ ፓሳ። አሁን ቴዎድሮስ ቴዎድሮስ ቴዎድሮስ ይባላል። በፎቶ ጎንደር ብትሄዱ በጣም ብዙ መኪና ላይ ፎቶ አለ። ማን ገደለው? ምን እንግሊዝ መቼም አማርኛ ይናገር? መቼም እንግሊዝ እንዲ በርብሮ ቤቱ አያቅ። ይሄው ዛሬ እንኳን ሽፍታ መያዝ ተቸግረን የለም እንዴ? ህዝቡ እየደበቀ ቴዎድሮስን ወገኑ ቤተሰቡ ቢደብቀው ኖሮ እንዴት አድርጎ እንግሊዝ ያገኘው ነበር? ማን ገደለው? አሁን ከሞተ በኋላ ዝም ብለን ብንል ዋጋ የለውም እኮ እያለ ምን ረዳ ነው? ምን አደረግን ከሱ ጋር ቆመን? ሲሞትስ እንዴት ሞተ? አሁን ሚኒሊክ ሚኒሊክ ይባላል በታሪክ እንደምታውቁት አፄ ሚኒሊክ ሞተው ሰባት አመት እኮ ህዝቡ አያውቅም። በአዝማሪ ነው የጠፉ ምናምን የሚባል እንጂ ህዝቡ አያውቅም፣ አልተነገረውም። ዛሬ እኛ እንዲህ የምንወዳቸው ንጉሥ ሰባት አመት ሙሉ ሞተው እንዴት ተደበቀ? እናተ ከገበያ ሽንኩርት ሲገዙ ቀንሱልኝ ብለው ይከራከራሉ። አንተ በየመጠጥ ቤቱ እየዞርክ የተለያዩ ሴቶችን ትጋብዛለህ። ብራዘር ነቃ ደንገጥ በል እንጂ ሴትን መንከባከብ ከእናተ ጀምር። ሰማኸኝ? ኬ ፓሳ እናተ ከገበያ ሽንኩርት ሲገዙ ቀንሱልኝ ብለው ይከራከራሉ። አንተ በየመጠጥ ቤቱ እየዞርክ የተለያዩ ሴቶችን ትጋብዛለህ። ብራዘር ነቃ ደንገጥ በል እንጂ